ሰላም ሰላም ብያለሁ። በዓለም ዳርቻ የምትገኙ ውድ የሀገር ልጆች ሰላማችሁ በዝዝት ይበልልኝ። የስንዱ ቻናል ተከታታዮቼ፣ እህቶቼ፣ ጓደኞቼ፣ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይድረስ፣ ሰላሜ ይድረስላችሁ። ሰላም ብያለሁኝ። ዛሬ እንግዲህ ይዤላችሁ የቀረብኩት ማድያት የሚያስቸግረን ሰዎች ማለት ነው። በብዛት ማድያት በአረብ ሀገር ብዙ ማድያት የሚያጠቃን ልጆች አለን እና እንዴት እንደ ማጥፋት እንደምትችሉ ይጠፋል። ማዲያት ይጠፋል። እኔ ማዲያት ነበረብኝ፣ አሁን ግን ማዲያቴ ጠፍቷል። ምንም ነገር የለብኝም ፊቴ ላይ። በፊት ግን ከዛሬ አራት አምስት ዓመት በፊት ግን ማዲያት ነበረኝ፣ ግን አሁን በራሴ ባደረግኩት በዚህ ተሞክሮዬ ማዲያቴ ለቆልኛል። አሁን ምንም ነገር የለኝም ፊቴ ላይ እና ከራሴ ከሞከርኩት ነው ለእናንተ እማካፍላችሁ። በመጀመሪያ እዚህ ጋር ነጭ እጣን ያስፈልገናል። ነጭ እጣን ነጭ እጣን ያስፈልገናል። ነጭ እጣን ኦሪጂናሉን ያስፈልገናል። ይሄንን በንጹህ ውሃ እንደ ነገል ልናዘጋጅ ከሆነ ሳሙናውን እንደ ዛሬ እንደዚህ ዘፍዘፈ ነው እናጥራለን። እኔ ፍርጅ ውስጥ ነው ማሳድረው። ውጭ ማስቀመጥ ይቻላል፣ ግን እኔ ፍርጅ ውስጥ ነው ማስቀምጠው ከዛ ተልባ ያስፈልገናል። በመቀጠል ደግሞ ነጭ ሩዝ ያስፈልገናል። ያው እጣንም ያስፈልገናል ትላንትና እንደዘፈዘፍ ነው ማለት ነው። ከዛ ሳሙና፣ እናንተ የሚስማማችሁ እኔ የሚስማማኝ ሳሙና ሎክስ ሳሙና ነው። እናንተ የፈለጋችሁት ሳሙና መጠቀም ትችላላችሁ። ኩርኩም፣ ላይፍ ቦይ፣ ዶቭ እንደዛ የምትፈልጉት በቃ እናንተ የሚስማማችሁ ፊታችሁንም የምትጠቀሙበት ሳሙና ማለት ነው። እኔ በዚህ መልክ በሎክስ ሳሙና ነው ገላይን ፊቴንም የምጠቀመው። በጣም ቆንጆ ሳሙና ነው፣ ለውጥ ያገኘሁበት ነው። እኔ ለራሴ እየተመቸ ማለት ነው። ከዛ በዚህ መልኩ እንፈቀፍቀዋለን፣ በደንብ አርገን እንፈቀፍቀዋለን። ተልባችንና ሩዛችን እስከሚበስል ሳሙናችንን በደንብ በዚህ መልኩ ፍቅፍቅ አርገን በኋላ እንትን ስናቀላቀለው በደንብ እንዲዋሃድልን ማለት ነው። ውህዱ ጋር በደንብ አርጌ እንደዚህ ፈቀፍቀዋለሁኝ። እህቶች የማድያት ያለባችሁ በእውነት በእውነት ነው የምላችሁ፣ እመኑ ይጠቅማችኋል። ታመሰግኑኛላችሁ፣ በኋላ ታመሰግኑኛላችሁ። ማድያት ያለባችሁ ይሄን ውህድ ሞክሩት፣ ሞክሩት እና አበባ ነው የምትመስሉት። ግን ትዕግስት ያስፈልጋል። ዝም ብለን አንድ ቀን ሞክረን በንጋታው አይደለም፣ ትዕግስት ያስፈልገናል። በዚህ መልኩ ተልባዬን በደንብ አጠለዋለሁ። ሩዜንም አጠለዋለሁ። የሩዙ ውሃንም የተልባው ውሃንም የተልባውን ጄሉን ነው የምፈልገው። ውፈራ አድርጌ ነው የማደርገው እኔ ጄሉን በዚህ መልክ አጠለዋለሁ። በጨርቅ ማጥለል ይቻላል፣ ግን ትኩስ ስለሆነ እኔ በጨርቅ ለማጥለል አይመችም። በዚህ ግን በፍጥነት ይወርድልኛል፣ ትኩስ ስለሆነ የምፈልገውን ጄል አገኛለሁኝ። በእንደዚህ መልክ ማጥለል ትችላላችሁ። ከዛ በተረፈ ሩዜንም አጠላለሁ። በዚህ መልክ ሁሉን አዘጋጃለሁኝ እና ተጠቀሙት። በጣም ቆንጆ ውህድ ነው፣ ይጠቅማችኋል። ሳትሰለቹ ጠዋትና ማታ በእንደዚህ ሳሙና ፊታችሁን ከታጠባችሁ እመኑ፣ ማድያታችሁ ሙልጭ ብሎ ነው የሚሄደው በራሱ። እዚህ ጋር ሩዜን አጠለልኩኝ፣ ሁሉንም አጥልያሉ ውሃውን ነው ምፈልገው ከዛ የሚበቃኝን ያህል ለክቼ አጠቀማለሁ። እኔ አንድ ሳሙና ትልቁ ሳሙና ነው የምጠቀመው። አንዴ ካዘጋጁ ብዙ ቀን ነው የምጠቀመው። እኔ በጣም ብዙ ቀን ነው የምጠቀመው ለፊቴ ብቻ ስለሆነ የምጠቀመው ይሄንን ማለት ነው። ከዛ ይሄ ትላንትና የዘፈዘፍኩት ነው እጣኑ ማለት ነው። ወተት ነው የሚመስለው እጣኑ። እንደምታዩት ወተት ነው የሚመስለው መልኩ። ሙሙት ብሎ ነው የሚያጥረው። ከዛ ይሄ የፈቀፈቁትን ሳሙና ሉክስ ሳሙና ማለት ነው። እያስነጠሰኝ ነው ሳሙናው ሸቶኝ፣ እያስነጠሰኝ ነው ሳሙናው በጣም ሸቶኝ ማለት ነው። ሽታው ደስ ይላል የሉክስ ሳሙና። ከዛ ጄሌን እና ይሄ የተልባውን ጄል እና የሩዙን ውሃ አቀላቅለው፣ ጄሉ ያው ወፍራም ነው ለመለካት አይመቸኝም፣ ግን የሚበቃኝን ያህል እኔ አድርጌያለሁ። ወፍራም ስለሆነ ዝርግፍ ብሎብኛል። የሚበቃኝን ያህል ነው ያደረግኩት። ለእናንተ ሳደርግ አላሳየኋችሁ፣ ምክንያቱም ዘለግ ብሎ አምልጦኛል። ተልባ ዘለግለግ ስለሚል እሻ ይልም እዚህ ጋ ከዚህ ከዘፈዘፍኩት እጣን ማለት ነው። እጣኑ አይታችሁታል፣ ወተት ነው የሚመስለው። ሶስት ማንካ አርግ ያለሁኝ በትልቁ ማንካ ሶስት ማንካ አርግ ያለሁ። በእንደዚህ መልክ ስናማስል ማለት ነው፣ በዚህ ስናማስለው በእንጨት ነገር ብናማስለው የተሻለ ነው። እኔ ንጹሕ እንጨት ስላልነበረኝ ከቤት ሁሉ የምግብ ስለሆነ የምግቡ እንትን ወደ ሳሙና እንትን አልፈለኩም፣ ግን ንጹሕ እንጨት ቢገኝ በእንጨት ነገር ወይ ፕላስቲክ ማማሰያ ካለን በዛ ብንጠቀም የበለጠ ቆንጆ ነው ለፊታችን። ይሄ ብረቱ ጥሩ አይደለም። ከዛ በዚህ መልኩ በደንብ ታቀላቅሉታላችሁ ክሬም እስከሚሆን እንደዚህ ያቀላቅላችሁት ክሬም ካልመጣላችሁ፣ በማሽን መምታት ይቻላል። በማሽን እፈጫዋለሁ እኔ አሁን። በደንብ ክሬም እስከሚሰጠኝ ማለት ነው፣ እስከሚወፍር ማለት ነው፣ ሙሙት እስከሚል ሁሉ እስከ ውህዱ በደንብ እስከሚዋሃድ ማለት ነው። እና ትንሽ ያነሰኝ ስለሚያሰለኝ አንድ ማንካ የሚሆን ጠብ አድርጊያለሁ። በዚህ መልኩ እየፈጫሁት ነው። በደንብ ላም እስከሚል ማለት ነው። ለም እስከሚል በደንብ ፈጨዋለሁኝ። በቃ የምፈልገውን ውጤት አግኝቻለሁ። አሁን የሳሙና ማስቀመጫ ስለሌለኝ እኔ ያው በሀይላንድ ውሃ ነው የምጠቀመው። የሀይላንድ ውሃ ቆርጬ ከታች ማለት ነው ከሀይላንድ ውሃ አድርገዋለሁኝ። ምክንያቱም ለጊዜው የሳሙና ማስቀመጫ ስለሌለኝ ማለት ነው። የሳሙና ማስቀመጫ ካላችሁ ግን ቅርጽ ማውጫው እዛ ላይ መደርደር ይቻላል። ወደፊት እንደዛ አድርጌ ያሳያችኋለሁ። ለጊዜው ግን አሁን በዚህ መልኩ ነው የተጠቀምኩት። ያው ባለን ነገር እንግዲህ መላ መፍጠር ነው ግዴታ፣ እንትን አይደለም እና በዚህ መልኩ መጠቀም እንችላለን። ብንችል ደግሞ እቃ ካለን የፕላስቲክ ወይም የጠርሙዝ እቃ ካለን እዛ ላይ ደግሞ ማስ ማስገባት ይቻላል። አንድ ያስገብተ ነው ለብዙ ጊዜ ነው የምንጠቀመው። አያልቅም፣ ቶሎ አያልቅም። በዚህ መልኩ እንግዲህ አዘጋጅቻለሁ። ይኸው እቃው ላይ ሞልቻለሁኝ። እንግዲህ በደንብ ቀዝቀዝ ሲልልኝ ቅርድ ዳርጌ በካሪያም ማውጣት ማለት ነው። ቅርጹ እንዳለ ሆኖ መጠቀም እና በጣም ቆንጆ ነው። ማድያት ላለባችሁ ልጆች በጣም በጣም ፊታችሁን በጣም ነው ደን የሚለው ማለት ነው ከዛ ላይ ደግሞ ፊታችሁ ጥርት ነው የሚለው እኔ ማድያት ነበረብኝ የሚያውቁኝ ያውቁኛል በእርግጥ ማድያት ነበረብኝ ፎቶ እንዳላስገባላችሁ የድሮ ፎቶ የለኝም እንጂ በጣም ፊቴ ላይ ጥብስ ያለ ነው የነበረው እዚህ ጋር ፊቴ መሀል ፊቴ አሁን ግን ጠፍቷል የለም እና እንደዚህ ነው የምጠቀመው እኔ ደግሞ ሳሙና ስጠቀም ደግሞ ሁል ጊዜ ሎክስ ሳሙና ነው የምጠቀመው ለገላይም ለፊቴም ያው እናንተ እንግዲህ የሚስማማችሁን እናንተ ላይ ስማማችሁ ትችላላችሁ። የሚስማማችሁን አድርጋችሁ በዚህ ውህድ ማዘጋጀት ትችላላችሁ ማለት ነው። በእውነት ታመሰግኑኛላችሁ፣ ሞክሩት። እንደምታመሰግኑኝ እርግጠኛ ነኝ። በጣም መድኃኒት ነው። ከዛ በተረፈ ደግሞ ይሄ የእጣኑ ውሃ ደግሞ የተረፈንን ማለት ነው በደንብ እዛ ታች የረጋለ እሱንም በደንብ የምትታርገን ማለት ነው ውሃውን ፊታችን ሁል ጊዜ መርጨት በመርጫ አዘጋጅተን ጠዋትና ማታ መርጨት፣ እርጭት ታርጋችሁ መተኛት ከዛ መታጠብ። ቀንም እንደዛ እርጭት ታርጋችሁ ብትችሉ ደግሞ በለወደፊት አሳያችኋለሁ ፍሬዘር ላይ አድርጋችሁ ጠዋት ተነስታችሁ በሱ እሽት ማድረግ ፊታችሁን ማለት ነው። እና በጣም በጣም በጣም ለውጥ ነው የምታገኙበት። አሁን እኔ ያው ፊቴን ያው ባዘጋጀሁት ፊቴን እየታጠብኩ ነው። ጠዋት እና ማታ በዚህ ነው የምታጠበው። እኔ በቃ ሲያልቅብኝ እንደነገርኳቸው እንደዚህ አድርጌ በድጋሚ አዘጋጃለሁ። እና በጣም ፊትን ጥርት ነው የሚያደርገው። ይኸው ፊቴ ጥርት ያለ ነው። ምንም ነገር የለብኝ ን አሁን ማድያት የሚባል ነገር። በፊት ግን ማዲያት ነበረኝ፣ ማዲያት ነበረኝ በፊት እና እንደዚህ ተጠቀሙ። ማዲያት ደግሞ ያው የውስጣችን ችግር ነው። አትናድዱ፣ አትበሳጩ ማድረግ ያለባችሁን ነገር ማድረግ ነው ያለባችሁ። በብስጭት በንዴት ህይወታችሁን ጊዜያችሁን አታሳልፉ። ለመረጋጋት መሞከር። አንደኛ ማድያት በንዴት ይመጣል። በስራ ብዛት በሀሳብ በጭንቀት ስለሚመጣ ያው በበለጠ ደግሞ ራሳችንን መጠበቅ አለብን። በዚህ መልኩ እንግዲህ ታዩት ፊቴን ታጥቤ ፍክት ነው የሚለው። ወዲያው ራሱ መስተዋት ስታዩ ማለት ነው፣ ወዲያውኑ ፍክት ያለ ፊት ነው የሚሰጣችሁ። በጣም ምርጥ ፊት ነው የሚሰጣችሁ። ይሄን ታጥባችሁ የራሳችሁ ክሬም የምትጠቀሙ ከሆነ ሁላችን የራሳችን እንትናለን። ስትተኙ ያው የምትፈልጉትን አይነት ክሬም ተቀብታችሁ መተኛ ትችላላችሁ። እኔ ግን ምንም አይነት ክሬም አልጠቀምም። የምጠቀመው የጉሎ ዘይት ነው። የምጠቀመው ካስትራ ኦይል ነው። የምጠቀመው ካስትራ ኦይል ቀባለሁኝ፣ በስሱ ማለት ነው። በጣም ወፍራም ስለሆነ ካስትራ ኦይል ያንን በስሱ ተቀብቼ በስሱ ፊቴን ተቀብቼ እተኛለሁ ማለት ነው። ሶፍት የሆነ ልስልስ ያለ ፊት ያው እንደምታዩት ነው። እንግዲህ ፊቴ ጥርት ያለ ነው።

ያየጊዜው ነጠራጠስራገትነእለ ነ ችላል ላሳያችሁ ችላለሁ። ወይምንም ችግር የለውም። እና በተረፈ ሁላችሁንም በያላችሁበት ሰላም ብያለሁ። አመሰግናለሁ ስለ ተከታተላችሁኝ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። ለቻናሌ አዲስ የሆናችሁ እየገባችሁ ይህን ቪዲዮ በምታዩት ሰብስክራይብ፣ ላይክ እንድታደርጉኝ ከወዲሁ በአክብሮት ጠይቃለሁኝ። አመሰግናለሁ። ሰላማችሁ ብዝዝት ይበልልኝ። ሰላም እያለሁ